ሰላም ጤና ይስጥልኝ ክብራትና ክቡራን የቻናሌ ተከታታዮች፣ በያላችሁበት ሁሉ ሰላማችሁ ይብዛ እያልኩኝ ዛሬም እንደተለመደው አሪፍና ጠቃሚ የሆነ መረጃ ይዤላችሁ ቀርብ ያለው። በዛሬው ፕሮግራም ከርዕሱ ላይ እንዳያችሁት የምናወራው ስለ ጉግል ክሮም ስለተባለው አፕሊኬሽን ነው። እንግዲህ ጉግል ክሮም ብሮዘር ነው፣ የሁላችንም ስልክ ላይ በእርግጠኝነት አለ። አብዛኞቻችንም የምንጠቀመው የጉግል ክሮም ብሮዘር ነው ማለት ነው። ስለዚህ ይህን ከተጠቀማችሁ አይቀር የግዴታ ማወቅ ያለባችሁ እና ማስተካከል ያለባችሁ የፕራይቬሲ ሴቲንጎች አሉ። እነዚህ ሴቲንጎች ቀላል አይደሉም፣ የእናንተን ሚስጥር የሚጋፉ ስለሆነ እንዴት እንደምታስተካክሏቸው አሳያችኋለሁ። ከዛ በፊት ግን ምንድን ናቸው የሚለውን በአጭሩ ልንገራችሁ፣ ለምን ማስተካከል አስፈለገ። እንግዲህ ጉግል ክሮ ብሮውዘር ላይ የሚገኙ አንዳንድ ሴቲንጎች ኦን ከሆኑ እናንተ ላይ የሚፈጠረው ልንገራችሁ። በመጀመሪያና ዋናው ነገር ደግሞ እናንተ የምታደርጉትን እንቅስቃሴ የሚመዘግቡ ናቸው። እናንተ የምታደርጉትን እንቅስቃሴ ማለቴ ጉግል ክሮም ላይ ገብታችሁ ምን ቪዲዮ እንደተመለከታችሁ፣ ምን ሰርች እንዳደረጋችሁ፣ የትኛውን ዌብሳይት እንደጎበኛችሁ፣ እያንዳንዱን ነገር እናንተ የምትፈልጉትን ጭምር ምን አይነት ቪዲዮ እንደሚያስደስታችሁ፣ ምን አይነት ምስል እንደሚያስደስታችሁ፣ እነዚህን ሁሉ የእናንተን ኢንተረስት የሚመዘግቡ ናቸው ማለት ነው። አንደኛ እነዚህን መዝግበው ማስቀመጣችሁ ሌላ ሰው መጥቶ የእናንተን ስልክ ቢቀበላችሁ እና እናንተ ምን እንዳደረጋችሁ ከስልኩን ከጀመራችሁ ጀምሮ ምን ምን ስታደርጉ እንደነበር በዛ ብሮዘር በቀላሉ ማየት ይችላል ማለት ነው ሁለተኛ ደግሞ ሁለተኛ ደግሞ ሌላ ሴቲንግ አለ ይሄም ሴቲንግ ምንድነው የሚያደርገው እናንተ ምን እንደምትፈልጉ መረጃ የሚሰበስብ ነው ለምሳሌ የሆነ ነገር ገብታችሁ ሰርች ስታደርጉ ኦንላይን ሾፒንግ እንበል ለምሳሌ አማዞን ላይ ገብታችሁ የሆነ ቦርሳ ሴቶች ከሆናችሁ ቦርሳ ሊሆን ይችላል ወይም ጫማ ነገር ሊሆን ይችላል ፈልጋችሁ ሰርች አድርጋችሁ ለማየት አይደል? ወይም ደግሞ ጉግል ላይ በሉት። ስለዚህ እናንተ ጫማ እንደምትፈልጉ ወይም ቦርሳ እንደምትፈልጉ እየመዘገበ ነው ጉግል። ስለዚህ ፌስቡክ ላይ ስትገቡ የጫማ ማስታወቂያ ይመጣባቸዋል። ዩቲዩብ ላይ ስትገቡ እንደዛው ተመሳሳይ፣ ኢንስትግራም ላይ የትም ቦታ ላይ ስትሄዱ ማስታወቂያ ይመጣባቸዋል። ለምን ብላችሁ አስባችሁ አታውቁም? እናንተ ምን እንደምትፈልጉ ምን እንደሚያስደስታችሁ ቀድመውኑ ስለሚያውቁ ነው ማለት ነው። እሱንም እንዴት እንደምታስተካክሉ አሳያችኋለሁ። ሌሎች ተጨማሪ ጠቃሚ የሆኑ ሴቲንጎችንም ማብራትና ማጥፋት ያለባችሁን እዛው ላይ ገብቼ የማሳያችሁ ይሆናል። አሁን ቀጥታ ወደ ፕሮግራሙ ነው የምናልፈው። በስልክ ስክሪን ሙሉ አድርጌ ያሳያችኋለሁ። ከዛ በፊት እንግዲህ ለዚህ ቻናል አዳዲስ የሆናችሁ ካላችሁ እንግዲህ በዚህ በቴክኖሎጂ ዘመን አዳዲስ መረጃዎችን ለማግኘት ሰብስክራይብ አድርጋችሁ ቤተሰብ ሆኑ። እኔም በላቀ ጥራት ወደፊት አሻሽዬ ነገሮችን፣ አሪፍ አሪፍ መረጃዎችን ለእናንተ ለማቅረብ እሞክራለሁ እንደዚሁም ነባሮች ከሆናችሁ ይህን ቪዲዮ ላይክ አድርግና ጀምሩ። ቀጥታ ወደ ፕሮግራሙ እናልፋለን፣ አብራችሁን ቆዩ። እሺ ተመልካቾች ወደ ስልካችን ስክሪን ተመልሰናል። አሁን ቀጥታ ገብቻ ያሳያችኋለሁ ማለት ነው። በመጀመሪያም የጉግል ክሮምን ብሮዘር ትከፍታላችሁ ማለት ነው። ከዛ መቀጠል ከላይ ሶስት ነጥቧን አንድ ጊዜ ትነኳት አላችሁ። በመቀጠል ሴቲንግስ የምትላለች ይችን ነው የምትነኳት ከዛ በመቀጠል ወደ ታች ስክሮል አድርጋችሁ ፕራይቬሲ ኤንድ ሴኩሪቲ የሚል አለ። ፕራይቬሲ ኤንድ ሴኩሪቲ የሚለው ላይ ገብታችሁ እንግዲህ እነዚህ የሚመለከቱት የእናንተን ፕራይቬሲ እና ሴኩሪቲ ስለሆነ ከዚህ ነው ሁሉንም የምታስተካክሉት ማለት ነው። አሁን የነገርኳችሁን ሁሉንም እዚህ ላይ ገብተን የምናስተካክላቸው ማለት ነው። እነዚህ የተቀመጡት ነገሮች ምንድን ናቸው? እያንዳንዳቸው ማጥፋት ነው ማብራት ነው ያለብን የሚለውን እነግራችኋለሁ ማለት ነው። ከመጀመሪያው እንጀምር። ዲሌት ብሮዚንግ ዳታ የሚላል፣ ይህን ነግሪያችኋለሁ። ሀ መጀመሪያ ላይ ዲሌት ብሮዚንግ ዳታ የሚለውን ስትነኩት፣ ይህ ምንድን ነው ጥቅሙ ካላችሁኝ እንዳልኳችሁ ብሮውዝ የምታደርጉትን የምትመለከቱትን ቪዲዮ ምን ሰርች እንዳደረጋችሁ፣ ምን አይነት ቪዲዮ እንዳያችሁ፣ ምን አይነት ፎቶ እንደተመለከታችሁ፣ ምን አይነት ጽሑፍ እንደጻፋችሁ፣ የትኛውን ዌብሳይት እንደጎበኛችሁ፣ ሁሉን ነገር መዝግቦ የሚይዘው ይሄ ነው ማለት ነው። ስለዚህ ምን ማድረግ አለባችሁ? ቢያንስ በወር አንድ ጊዜ እየመጣችሁ የእናንተን መረጃ እንዳይሰበስብ ዲሌት ማለት ይኖርባችኋል ማለት ነው። ሶ እንዴት ነው ድሌት የምትሉት? በጣም ቀላል ነው። ባይ ዲፎልት እንደዚህ ሊያመጣላችሁ ይችላል። ነገር ግን እናንተ ኦል ታይም የምትላለች አይደል ከላይ እሷ ነክታችሁ ምናልባት 15 ደቂቃ ዋን ሃወር የሚላለ ለምሳሌ፣ በ15 ደቂቃ ያላችሁን ሂስትሪ ድሌት ከሆነ የምትፈልጉት 15 ደቂቃ ትሉታላችሁ። አይ ስልኩን ከገዛሁ ጀምሮ ያለውን ሲመዘግብ የነበረውን ሁሉ ያጥፋለኝ ከሆነ የምትሉት ኦል ታይም በሉት፣ ኦል ታይም በሉት እና ከዛ እነዚህ ብሮዚንግ ሂስትሪ ያለ ኩኪስ ኤንድ ሳይት ዳታ፣ ካች ኢሜጅ ኤንድ ፋይል የሚላለ ሁሉ ነገሮች እዚህ ጋር በነገራችን ላይ ስልካችሁ ሁሉ ሊሞላ ይችላል። ምክንያቱም እነዚህ ካች ኢሜጅ የሚሉት ፋይሎችን የሚያጠራቀምበት ቦታ ስለሆነ ስልካችሁም አንዳንድ ጊዜ ሊሞላ ይችላል። እናንተ እንዲሁ ምንም ቸክ ካላደረጋችሁ ስልካችሁን ከገዛችሁ ጀምሩ። ስለዚህ ዲሌት ዳታ የምትላለች ከታች እነዚህ ሶስቱ መብራታቸውን ካረጋገጣችሁ በኋላ ከፈለጋችሁ ታብስ የሚለውንም ይህንም ማብራት ትችላላችሁ፣ እንደፈለጋችሁ። ከዛ ዲሌት በሉት ዲሌት በሉት ኦልሶ ክሊር ዳታ ፍሮም ዚስ አይተም ይላል። ስለዚህ ዲሌት የምትለው አትነካላችሁ ማለት ነው። አሁን ዳታችሁ ዲሌት ሆኗል ማለት ነው። ምን ቪዲዮ እንዳያችሁ፣ ምን ፎቶ እንደተመለከታ፣ የትኛው ዌብሳይት ሁሉን፣ ኤቭሪቲንግ የሰበሰበውን መረጃ ዲሌት አድርጋችሁ ማለት ነው። እሺ እንግዲህ ወደ ዋናው ርዕስ መተናል። ሰርድ ፓርቲ ኩኪስ የምትላለች አይደል? ሰርድ ፓርቲ ኩኪስ የምትላለች ይቺ ምንድናት? መጀመሪያ ላይ እየነገርኳችሁ ነው ማለት ነው። ለምሳሌ የሰርድ ፓርቲ የሚባሉት አንድ ዌብሳይት ላይ ገብታችሁ የሆነ ነገር ሰርች ስታደረጉና ስትመለከቱ ምን ቪዲዮ እንደተመለከታችሁ ምን አይነት ቪዲዮ እንደሚያስደስታችሁ ያውቃሉ። ከሌላኛው ዌብሳይት ላይ ድጋሚ ስትሄዱ ምን አይነት ፍላጎት እንዳላችሁ ስላወቁ ተመሳሳይ ይዘት ያቀርቡላችኋል ማለት ነው። ይህ በጣም እጅግ ጥሩ አይደለም። እውነት ለመናገር ብሎክ ሰርጅ ፓርቲ ኩኪስ የሚለውን ብትነኩት አሪፍ ነው። ምክንያቱም የእናንተን የግል ሁኔታ እናንተ ምን እንደምትፈልጉ እያወቁ የእናንተን እየሸጧችሁ ነው፣ በቃ እየሸጧችሁ ነው ማለት ትችላላችሁ። ምክንያቱም ምን እንደምትፈልጉ ካወቁና ለእናንተ የምትፈልጉትን እየሰጧችሁ ነው ማለት ነው። ይሄ ደግሞ ጥሩ አይደለም። እናንተን መከታተል የሆነ ማለት ነው። ስለዚህ እናንተ ወይ ብሎክ ማለት ትችላላችሁ። አይ ችግር የለውም ካላችሁ ደግሞ አለው ማለት ትችላላችሁ ማለት ነው። እንደ ፍላጎታችሁ ማድረግ ትችላላችሁ። ሌላው በተመሳሳይ ሁኔታ አዲስ ፕራይቬሲ የሚላለ ይህም ተመሳሳይነት ከአድቨርታይዝ ጋር የተያያዘ ነው ማለት ነው። ይህን ችግር የለውም። ሌላው ይህኛው ሴንድ ኤድኖ ትራክ ሪኳይስት የሚላለ ይህን ደግሞ እንዳይከታተላችሁ ኦን ማድረግ ትችላላችሁ ማለት ነው። ማለትም ኢኔብል ካደረጋችሁት በዌብሳይቶች ላይ ስትገቡ የእናንተን መረጃ ምን እንደምትፈልጉ እንዳይመዘግቡ የሚከላከል ነው ማለት ነው። ስለዚህ ይህንንም ኦን ማድረግ ትችላላችሁ ማለት ነው። በመጨረሻም ወደታች ትወርዱና ፕሪላውድ ፔጅስ የምትላለች እች በጣም ወሳኝ ናት። ፕሪላውድ ፔጅስ የምትለዋን ምናልባት እናንተ ጋ ባይዲፎልት እንደዚህ ከሆነ በጣም አሪፍ ነው። ነገር ግን ኖ ፕሪላውዲንግ ከሆነ ቀጥታ ስታንዳርድ ፕሪላውዲንግ ላይ ማድረግ ይኖርባችኋል ማለት ነው። ይህም ምንድን ነው ጥቅሙ ካላችሁኝ ለምሳሌ የሆነ ፔጅ ላይ ገብታችሁ ወይም የሆነ ቦታ ድረገጽ ላይ ገብታችሁ ያንን ድረገጽ በምትጎበኙበት ሰዓት ኖ ፕሪላውዲንግ ከሆነ ቀድሞ ጎግል ወይም ጎግል ክሮም ቀድሞ ፋይሎችን ስለማይጭናቸው ቀጥታ ያንን ነገር ላውድ ለማድረግ ወይም ለመክፈት ጊዜ ይወስድበታል ማለት ነው። ይህ ማለት ብዙውን ጊዜ የሆነ ነገር ሰርች ስታደረጉ ሊቆይባቸው ይችላል ማለት ነው። ስለዚህ ስታንዳርድ ካደረጋችሁ ግን ቶሎ ይከፍትላችኋል ማለት ነው። ስለዚህ አንድ ድረ ገጽ ላይ ስገቡ ቶሎ የሚከፍትላቸው ስታንዳርድ ላይ ስለሆነ ነው ማለት ነው። ስለዚህ ስታንዳርድ አለ፣ ታችኛውንም መጠቀም ትችላላችሁ። ዋናው ጥቅሙን ካወቃችሁ ማለት ነው። ሌላው ደግሞ ሴቭ ብሮዚንግ የምትላለች፣ ሴቭ ብሮዚንግ የምትለዋ ገብታችሁ እዚህ ጋ ፕሮቴክሽን አለ ፕሮቴክሽን አለ ይህም ምንድን ነው? የእናንተን ፕራይቬሲ ለመጠበቅ ተብሎ የተጠቀመ ነው ማለት ነው። የመጀመሪያው ኢንሃንስ ፕሮቴክሽን ማለት ሪል ታይም ኤአይ ፓወርድ ፕሮቴክሽን፣ በኤአይ እየታገዘ ከፍተኛ የሆነ ጥበቃ እንዲደረግላችሁ፣ ለምሳሌ አንድ ድረ ገጽ ላይ ገብታችሁ ስትጎበኙ ያ ድረ ገጽ አደገኛ መሆኑን የሚያሳውቃችሁ ነው ማለት ነው። ምናልባት የእናንተ ኖ ፕሮቴክሽን ከሆነ እንደዚህ አይነት ዋርኒንግ ያመጣላችኋል፣ ምክንያቱም ቸክ አድርጉ። የናንተን ፕሮቴክሽን ከሆነ የሆነ ዌብሳይት ስትጎብኙ ያ ዌብሳይት ምንድን ነው ማለት እናንተን ለመሰለል የናንተን ሀክ ለማድረግ ወይም ደግሞ እናንተን ለሆነ አደጋ የሚጥል ከሆነ ቀድሞውኑ ዌብሳይቱን አይከፍተውም። በተጨማሪም ማስጠንቀቂያ ይነግራቸዋል ማለት ነው። ግን እንደው ስታንዳርድ ላይ ብታደርጉት የተሻለ ነው። ምክንያቱም ተጨማሪ ጉዳይ ስላሉ የመጀመሪያው ኢንሃንስ ፕሮቴክሽን ከፍተኛ የሆነ ጥበቃ ያደርግላችኋል፣ ነገር ግን ስታንዳርድ ላይ ቢሆን የተሻለ ነው ማለት ነው። ስለዚህ ስታንዳርድ ላይ ያድርጓቸው። ፕራይቬሲያችሁን መጠበቅ ይኖርባችኋል ማለት ነው። ሌላው እንግዲህ ኦልወይስ ዩዝ ሲኪዩር ኮኔክሽን የሚላለ ይህኛውም፣ እንደምታዩት የጠፋ ነው። ይህኛውንም ግዴታ ማብራት ይኖርባችኋል ማለት ነው ከፍተኛ የሆነ ጥበቃ ለማግኘት always use secure connection የሚለውን ማብራት ይኖርባችኋል ማለት ነው። እነዚህ ነገሮች ናቸው። እነዚህን ነገሮች አስተካክሉ። ከዛ በቀጣይ ደግሞ ወደኋላ ተመልሰን አንዳንድ ማስተካከል ያሉብን ነገሮች አሉ። ግዴታ ነው፣ ግዴታ ነው እንዳልኳችሁ የእናንተን መረጃ ስለሚሰበስቡ ግዴታ ፕራይቬሲያችሁን መከላከል ይኖርባችኋል ማለት ነው። እነዚህን ነገሮች አስተካክሉ። እሺ ተመልካቾች፣ ቪዲዮ እንደተመቻችሁ እርግጠኛ ነኝ። ከተመቻችሁ እንግዲህ ሀሳብ አስተያየታችሁን በኮሜንት ግለጹልኝ። በቀጣይ በሌላ ቪዲዮ እንገናኛል። መልካም ጊዜ።